አታም ጣው ብለው አምጥቶ ቆለለ ዋለ ያገሬ ሰው። እንደው ዛሬማ በዛ ቆዴ ቁስል ነው ያለው። እግዚአብሔርን አይታችኋቸው ከሆነ ጨረቃዎችን ማለት ነው፣ በደንብ አድርጋችሁ ቼክ አርጋችሁቸው ከሆነ እንግዲህ በመጀመሪያ ቅምጥሌ አመጣጧ፣ በቃ ፍራንኩን በደንብ አድርጋ ለመስራት ብሮኬ ጋር ብዙ ነገሮች ባይዘ ወይ ከብዙ ሰዎች ከምትሉ ተነስታ ነው ይህን ፍራንክ ለታደርግ የቻለችው ወይ ደግሞ የመጣችው ማለት ነው። ላይ ላይብ ላይ ሁላ እያለ ካስታወሳችሁ ከድሮ ሚስት ጋና ማነው ፍቅረኛ ጋና ምናምን ብላችሁ ራሱ ጽፋችሁ ነበር። ና በአናታችሁ ተከተከሉ ይህንን ብሉ ብሏችሁ ቅምጥሌና ኒ ለማለየት እንደዚህ ነው ወይም ትሄዱት ብሏችሁ የተናገረው ጊዜ ካስታወሳችሁ ማለት ነው፣ የብዙ ሰዎችን ወሽመጥ የቆረጠበት ቀን ና። ከዛ ብዙዎቻችሁ ብዙ ነገር ስለምታወሩ ብዙዎቻችሁ እነሱ እንዲለያዩ ብላችሁ በተለይ እንደዚች አይነት ትንሽ የክፍተት ባገኛችሁ አጋጣሚ ስለብሩ ብሩክ የብዙ መጥፎ ነገር ስለምትነግሯት ስለምታ ሲያሻወሩ ያን ነገር ለእናንተ ጽድት ለማድረግ ነገሮቹን ብሩኬ ምንም አይነት የተደበቀ ነገር ወይ ደግሞ ከእሷ የተሸወደ ነገር ምንም ነገር እንደሌለው ማሳያ ነው የዛሬው አሰራር ማለት ነው። ከዛ ሲቀጥል ቅምጥሌ አንቺን አለማድነቅ ንፉግነት ነው፣ እውነት ለመናገር ማለት ነው። ለምን ብላችሁ ከጠይቃችሁኝ ከመጀመሪያው አነሳሷና ከዛ ደግሞ ዛሬ እንዴት አድርጋ እንደ የቀየረችው አያችሁ። መጀመሪያ ላይ ምል ነበረ፣ ሌላው ገር ሌር ነው፣ ሌላ ቦታ ሌር ነው ብላ ነው እየሰራችሁ ማለት ነው። ገባችሁ፣ የጀመረችው ካጀማመሩ፣ ከዛኛም ደግሞ የልትሄድ ነው ብለን ተንጣጣን። ከዛስ ምናለች ዛሬ ደግሞ ለምን በቃ እንደዚህ ከሚባል እኔውን የትም ቦታ አልሄድኩም እዚህ ጋ ካለው አይቀር በቃ እሱ ጋ ነው ማለት። እዚህ በብሩኬ ችግር አይደለም የሚሄደው በራሴ ነው ምናምን ብላ ስለነበረ በጣም ብዙዎቻችሁ ደግሞ እሷን ጥፋተኛም እያደረጋችሁ ስለሆነ፣ ሲቀጥል ደግሞ ብሩኬም ደግሞ ለምን እንደዚህ ታደርጊያለሽ እያላትም ስለነበረ በቃ እሱንም ወደ እኔ ነገሮች ጣል ያደርገው ሰከን ይበል። ሌሎቹ ህዝቦችም ደግሞ ሲንጣጡ የነበሩት ደግሞ አሁንም ሰከን ይበሉ ማለት እንዴት ድብቅ ትሆኛለሽ ብሩኬ ምናምን እያላችሁ እሷን ለመጣል ብዙ መንገድ ሄዳችኋል። አጅሪቷ ደግሞ ቆፍጠን ብላ መለስ ለስ አድርጋ በሌላ አይዲያ አመጣችላችሁ ማለት ነው። የዛሬዋ አይዲያ እንኳን አመጣሹ ነው የምለው። ምክንያቱም ብዙ ነገሮች አሉ። በጣም ብዙ ሰዎች የልጅቷን አይምሮ መበረዝ የምትፈልጉ ሰዎች አላችሁ። ገባችሁ? ብሩኬ ያላደረገው ነገር ይናድርጓል እንዲያድርጓል እንዲያድርጓል በጣም ብዙ ከምላችሁ በላይ ማለት ነው። እሷ ግን ብሩኬን ታምናለች፣ ትወደዋለች፣ ታከብረዋለች፣ ታፈቅረዋለች ይዛላችሁ መጣች። ይህንን ደግሞ ምንድን ነው ያለችው? ብሩኬ አንተና ኔኮ ስራን ያገናኘን ስራ አገናኝቶን ግን ብዙ ረዥም ነገሮች እንደናል እናንተ ቤስት ፍሬንዶች ነን ከዛም በላይ ሌላ ነገር አለን ብላለች። ገባችሁ ብሩኬ ምንድን አላት? ያ ነገር እኮ አልቋል። ያ ነገር አልፏል ማለት ከዚህ በፊት ስራ ነው ያገናኘ። ቤስት ፍሬንዶች ምና የሚባለው ጊዜ አልቆ ይሄ ካፕሎች ነው የሚባለው ላይ ስለደረሱ ብሩኬ ያ ነገር ቀርቷል አለ። ቅምጥሌም እኮ እኔ እናንተ ከቤስት ፍሬንድነት በላይም አለን ነው ያለችው። ያን ልትል የፈለገችው አሁን እኔና ብሩኬ ፍቅረኛ ሙሽን ማለት አቅቷት አደለም ማለት አቅቷት አይደለም። ግን ሰዎቹን ማወዛገብ ውስብስብ ያለ ነገር ውስጥ ማስገባት ስለምትፈልግ ነው። ገባችሁ? ይችንን ቃል ተጠቅማችሁ ደግሞ ይችንን ቃል ከሰባት ከስምንት ቆራርጣችሁ ብዙ ነገር ስለምትሉ በቃ እንደዛ ይበሉ ብላ ነው። ገባችሁ? ሲቀጥል ደግሞ ብሩኬን እንደዛ በጥፊ የመታችሁ ሲጀምር ዛሬ ተመካክረን የመጡት እውነቱን ስነግራችሁ ከዚህ በፊት ካስታወሳችሁ አዋሳ ሂደው ፍራንክ ያደረጉ ታይም ላይ ያችን ሴት ይዟት መጡ። እንኳን በሌላ በባዕዳ ሴት ምችኝ ብሏት ሆኖ አይደል? ያቺ ሴት እንደዚህ ያመታችሁ። ከዛ መጨረሻ ላይ ፍራንኩስ ያበቃ ምን አለ እንዴ ቀስ አድርገሽ ምችኝ፣ አይደል ያልኩሽ እንደዚህ አድርገሽ ምት ምችኝ ያላት፣ ካስታወሳችሁ። ከዛ ድጋሚ ደግሞ አንዴ መተው እንኳን እጇን ይዞ ድጋሚ እንዳትመቼ ፈልግ ማለት ድጋሚ እንዳትነኪ ሌላ ጊዜ እንዳትነኪ ይያላት የነበረው ከዛ መልሳ ደግሞ አረባክ ብላ ደግሞ ድግም አደረገችው ማለት ነው። የሰው ልጅ በሚተማመንበት ሰው ኮንፊደንስ በፉል በሆነበት ሰው ነው እንደዚህን ያክል ጥግ ድረስ የሚረማመደው ማለት ነው። ቅምጥል ስለምታምነው ኮንፊደንስ ላላት ነው በብሩኬ እንደዚህ የሄደች ያለችው። ና ብሩኬም ደግሞ ምንም ነገር የለም አለ። የደበቀኝ ነገር አለው ወይ ስትለው ምንም የደበቁች ነገር የለም ተናገሪ ምን እንደሆነ አስረዳሽ አለዋለ ምክንያቱም ለመሰላችሁ አንድ በእኔ ህይወት ያጋጥመኝን ልንገራችሁ እንግዲህ እኔ እጮኛ እንዳለ ታውቃላችሁ እና የሆነ ታይም ላይ እኔ ወደዚህ ልመጣ ማለት ነው ይህንን ምነግራችሁ ለምንድን ነው ብሩኬ ነገረኝና ነገሩ እንዲገባኝ ስላላት ብዙዎቻችሁ አሁን ንገርኛ ለበቃ ብዙ ነገሮች ሊኖሩታል ና ልትሉ ስለምትችሉ ማለት ነው እና እኔ ወደዚህ ልመጣ ሪል ህይወት ነው ምነግራችሁ የሚያቋቃሉ ምታውቀ እዚጋ ምሰሙ የምታውቀኝ ስላላችሁ ምን ተፈጠረ መስላችሁ? እኔ ወደዚህ ለመምጣት ፎቶ ምናምን ይላክ የለ ፎቶ ሊላክ በጠዋቱ ነው እንት ምት ብሎኝ ሰውየው ደላለው ማለት ነውና፣ ስራ ከመግባቴ በፊት ስራ ነበረኝ። እዛ ስራ ስለነበረ ከዛ በፊት በጠዋት ነበረ የሄድኩት ማለት ልጁ ለማግኘት ልጁ ፎቶ ቤት ሄዳችሁ ምናምን በኮምፒውተር ምናምን ነገር ነው የሚላከው። ያው ፎቶ እንዴት እንደምንሰጥ ታውቃላችሁና፣ ያን ታይም ላይ ልጁን በጣቱ እሱም ስራ ከመግባቱ በፊት እኔም ስራ ከመግባቴ በፊት ነበረ የተገናኘ ነው ማለት ነው ጠዋት ላይ ከዛ ጠዋት አይ ቲንክ አንድ ሰዓት ምናምን ይሆናል። እና በዛን ታይም ላይ እኔ ደግሞ ያ የምትለብሱት ልብስ ታውቁታላችሁ ኖርማል በቃ ጨዋ መሰሉ ምናምን ስለሚባል የሆነ የሆንሽ ቀሚስ ከዛ ደግሞ ነጠላ ለብሻለሁ። በዛው ቤተክርስቲያን ሄጄ በዛውም ልጁን አግኝቼ ከዛ ደግሞ በዛውም ስራ ልገባ ነበረ እና ከዛ ልጁን አግኝቼው ምናምን እንደዛ ፎቶ ተነሳው ምናምን ነገር እሱ ነው የሚጨርሰው ነገሩ። ለእናንተ የትልቁ እንደላላ ወይ ደግሞ የምንድን ነው የሚባለው በመክተብ የመክተብን ቁጥር ስለማይሰጧቸው እሱ ነው ነገሮቹን የሚያስተላልፍለን፣ ለኔ የሚነግረኝ፣ ለእነሱ ምንት የሚለው ና ከዛ እሱናኔ እንደዛ አድርገን የእሱና የእኔ ስራ አንድ ስራ ላይ ባይሆንም ግን ግማሽ መንገድ አብረን ሄደን ነው ከዛ በኋላ እሱም ወደ ሌላ እኔም ወደ ሌላ የሚሄደው ና ያን ታይም ላይ በጠዋቱ ከሱ ጋር እየሄድኩኝ ነበረ፣ ልጁ ጋር ማለት ነው የኔ ጮኛ። ያ ቃል ምን እየተፈጠረ እንዳለ እያንዳንዱ የሆነ ነገር ከጀ ላይ ከወደቀም ያን ነገር ከጀ ላይ ወደቀ የሚለውን ነገር እነግረዋል፣ አደለም ይህን ትልቅ ነገር ማለት ነው። እና ከዛ ስ ምንድን ነው የተደረገው፣ ማታ ላይ ከእሱ ጋር አውርተን ጠዋት እንደዚ ነገሮች አሉ ብየዋለኝ ና ወደ ሁኑ እኔ ልክ ልጁ ጋር በቃ ተለያይተ ምናምን ወይም ስራ ገብቼ ወደውን እኮ ነው ጋይስ፣ እግዚአብሔር ነው የምላቸው አንዳንዴ። ወሬ እናንተ ቤት ሳደርሱ ይደርሳል የሚባለው እውነት ነው። ና እሱ በቃ እየሳቀ ደወለልኝና፣ ምንድን ነው ምስል፣ አረብ እናትሽ ብዙ ነገር እየተወራ ነው መንገድ ላይ እንደዚህ እንደዚህ አይነት ቦታ ላይ ተውሽ በቃ ያወሩትን ወሬ ልነግራችሁ አልችልም። ይሄ ነው እንደዚህ እንደዚህ ነው ብዬ ባልነግራችሁም ማለት ነው መቤቴ ነው ብላችሁ ወይኔ ምን አይነት ልጅ ነች እንደዚህ በዛ በጧቱ በቃ የሆነ እንደዚህ በጧቱ ሰው ጋር ስትታዩ የሚታሰበውን እንግዲህ እናንተ ታውቃላችሁና እንደዚህ ምናምን ተብሎ በቃ እየተወራ እየተቀወጠ ነው። እና ፎቶ እስቲል ፎቶ እራሱ ልከውለታል አንስተው ማለት ነው እየሄድን እኮ ነው ምንም እናቴ ትሙት እኔ ግርም ምን ልጁን ያውቀዋል ምናምን በቃ ምን ልበላችሁ ከዛ በቃ በጣም ሳቀ። አንተ አቷሽና ስለው፣ የምሬን እኮ ፎቶ ላክልሽና ብሎኝ ቴሌግራም ላይ ፎቶ ላክልኝ። በጣም የሆነ ሳቅኩም፣ አዘንኩም። ምክንያቱም አስቡት የሰው ልጅ ሲፋቀር ለፍቅሩ በቃ ለፍቅሩ ፓወር እንዲኖረ ፑሽ ማድረግ ስንችል፣ ግን ሰው ሲፋቀር ያን ሰው ለማለያየት እንደዚህ ጥግ ድረስ መሄድ ይቻላል ወይ? ሲቀጥል፣ የሰውን ማንነት ሳታቁ ሰው ምንድን ነው ይሄ ሰው ለምን ተገናኙ ምንድን ነው የሆነ ካፌ አላገኛችሁኝ ወይ? ደግሞ የሆነ ቦታ አላገኛችሁኝም ምናምን፣ መንገድ ነው ምናልባት። መንገድ ዝም ብለን እየሄድን ቢሆንስ? እንደ መንገድ ላይ የሆነ ሰው አግኝታችሁ መንገድ ላይ እያወራችሁ ዳችሁ አታውቁም? እንደዛ ነገር ቢሆን በጣም ገረምኝ። ድንቅ አለኝና፣ ወይን ጉዴ! ምን አይነት ህዝብ ነን? ማለት ምን አይነት ነን? ምንድን ነው እየተፈጠረ ያለው? ብዬ እንደ ማዘንም እንደ ሳቅም ብዬ አለፍኩትና፣ ከዛ በኋላ የሆነ ነገር ሰው እንደዚህ እንደዚህ ሲባል ራሱ አንዳንዴ አይንም ይዋሻላሉ። የሆነ ሰዎችን ስታዩ ለምሳሌ ልክ ፎቶ አሁን እሱ ባያውቀው ልጁን እኔ ለምን እንዳገኘሁት ምናምን ከልጁ ጋር ባይተዋቅ ኑሮ በቃ አይኑን ያምናል። ይሁ ፎቶ ልከውልኛል ልክ ነው ምናምን ይላል። እኔ የት እንደሚሄድም ባልነግረው ኑሮ አንዳንዴ የምንራመድበት የምንሄድበት የምናደርገውን ነገር ሁሉ ማንናገርበት ጊዜ አለ። ግዴታ ያልሆንባችሁ ወይ ደግሞ ምትረሱ የተዋከበው ለምሳሌ የፈጠነ ቶሎ እኔ ምናምን ብትባይ ዝም ብለሽ ብድግ ብለሽ ምትሄጂ አይደለም፣ ለፍቅረኛሽ አይደለም፣ ለእናትሽ፣ ለወንድምሽ ምናምን መናገር ቀርቶ እስቲ ለራስሽ ራሱ ማሰባት እጂ ቦዶ ነው የምትሄጂው ወደዛ ቦታ ያን ተይም ሊደረግ ነው። የምሬን እኮ ነው። አንዳንድ አፍቃሪዎች ወይ ደግሞ አንዳንድ ሰዎች ደግሞ የሆነ ነገር እየነገራችኋቸው ራሱ ማያምኗችሁ ሊኖሩ ይችላሉ። ምናምን ነገር ና ሰውን ለማጣላት ጥግ ድረስ አትሄዱ። ባይ ዘ ወይ እና ስለዚህ፣ ቅምጥሌ እኔ በፍቅር ላይ አልፌያለሁ ማለት የሆነ እንዴት ልበላችሁ፣ ማርያም ነው ምላችሁ። በገዛ በራሳችሁ ሰው ራሱ ትፈተናላችሁ ስላችሁ፣ በቅርባችሁ ባሉ ሰዎች እጅግ በጣም ነው የምትፈተኑት። በጣም ግን ፍቅር ላይ ስትገቡ ጽናትን ይፈልጋል ፍቅር። መተማመን፣ በተለይ መተማመን ማለት ነው ዋነኛው ነገር ነው። ከምታፈቅሪው በላይ ከምታፈቅራት በላይ ልታምናት ይገባል። ምክንያቱም በቀን አምሳ ወሬ ሊደርስል ይችላል ስቲል እስከ ማስረጃው እስከ ፎቶ ምናምን ሊመጣላችሁ ይችላል። ምናምን በጣም ብዙ ነገሮች ሊያጋጥሙ ይችላሉ። ግን ምንም ነገር ቢመጣ ያን ነገር ተጋፍጣችሁ ወይ ደግሞ ከዛ ሰው አፍ ወይ ደግሞ ያ ሰው እኔ አልፈልግሽ ወይ ደግሞ አልፈልግም ብሏችሁ ወይ ደግሞ በቃ የሰው ልጅ ይሄ ባልና ሚስቶች ሊገኙበት የሚገኙበት ቦታ ላይ ከተገኘ ነው ልታዩ ምትሆን እንጂ ይሄ ነው አላችሁም። ብቻ የሆነ ጊዜ ስለ እንደዚህ አይነት ነገር ወይ ደግሞ ስለ ራሴ ላይፍ ሌላ ጊዜ ሊሆን ይችላል። ይህን ልላችሁ የፈለኩት የፈለግኩት በፍቅር ላይፍ ስላለፍኩኝ ስላለውበትም በጣም ብዙ ነገሮች እንትን ትላላችሁ የምታሳልፏቸው ነገሮች አሉ ምናምን ነገር እና የራሳችሁ የሆነ ሰው በፌክ አካውንት እናንተን ወይ ደግሞ እሱን ሊያሳስታችሁ ይችላል። ወይ ማሳሳትን ተውትና በቃ ብዙ ነገር ሊፈጠር ይችላል። እሱን ተውት ግን ቅምጥሪያውን ልታደርግ የፈለገችው ወይ ደግሞ ይ ፍራንክ ልሳር የፈለገችው እንዳልኳችሁ በጣም ብዙ መረጃዎች እስከ እንትኖች ም ተብሎ በቃ ብዙ ነገሮች አንዳንድ ሰዎች ፈልገ ነው የሆነ ብዙ ሰዎች ፈልጓቸው እንደሚደውል ታቃላችሁ ና ናገናኘ ሊሉ ይችላሉ። ወይ ደግሞ ምንድነው ዩቱብ ቪዲዮ አሳራ ሊሆን ይችላል ምናም በሆነ በሆነ ምክንያት ቴክስት ወይ ደግሞ ቮይስ ሊደር አድርጉ ይችላሉ ምናምን ያን ነገር ራሱ ልክ ይሄው እንደዚህ የምናወረው ምናም ብለው ከፍተው እኮ ያሰሟችሁም እንደተፈጠረ ግን ቮይሱም ብቻ የተላላኩበትን ስክሪንሽት አድርገው ሊልኩላችሁ ይችላሉ ምናም ያ ነገር እሷ እንግዲህ ጊዜ የመጣችው ጽድት ያለ ነገር እንደሆነ በመሀላቸውም የተደባበቀ ነገር እንደሌለ፣ የሆነ ሰዓት ላይ እንዲያውም ልትሳሳት ነበረ። በደንብ ካያችኋት ምናለች እኔ ጋ ምንም እሱ ማያውቀው ነገር የለም እኔም ከሱ ጋር ምንም ማላውቀው ነገር የለም ብላ ጨረሰች ና ከዛ ይመስለኝ ነበር አለች ማለት ነው ከምትለኝ። ከዛ ደግሞ ምን እንደተፈጠረ ልክ ብሩኬ ሲመጣ እንደዚህ ዙራ ነበር ምናምን በቃ እንደዚህ እቅፍ አደረጋት ምናምን ናፍቀው የለ እቅፍ ካደረጋት በኋላ ምናምን ነገር ከዛ ዘወራለች፣ እቅፍ አደረገች። ከዛ አለፈልሽ በረደልሽ። አንዳንደኛ ስናኮርፍ ምናምን ምንድነው የምንባለው? በረደልሽ አለፈልሽ። ይሄ በማንኛችንም አማርኛ ያለ ነው እና ከዛ እንዲ ምንኛ ነበር ምናምን ነገር አለች ማለት ነው። ከዛ ደግሞ እንደዚህ እንትሩን አስተካከለችለት ማተቡን ምናምን ነገር ከዛ ደግሞ እሱ ደግሞ እንደዚህ ጸጉሯን ምናምን አይታችሁታል። ጸጉሯ እንደዚህ የነካካት ከዛ የሆነ ሰዓት ላይ እንደውም እንትኑ እንደዚህ ማተቡ ይዞት ጸጉሯ እንደዚህ ስትን እንደ ወይ ዝም ብሎ ጸጉሯን በበታተ ነው ላ ብዬ እያሰብኩ ነበረ። ጸጉሯን ይዞት እንደዚህ አስቦት አይደለም ባይዘው ወይ እንደዚህ ምናምን ነገር ና ከዛ በቃ ሊተውት ነበርኩ ግን በቃ ቅምጥሌ እናንተን ፍራንክ ላደርጋችሁ ነው ልትለናለችና አይ ነገር ይቀጥል ብላ እኔ የሳኩት ፓርት ከዛ በቃ እኔ ምል የደበቀ ነገር አለ ምናምን ይህ ሁላችሁ ይህንን ማለት ነው። በጣም በብዙ ሰዎች ፍቅረኛ ሆናችሁ ምናምን የምታደርጉት ነገር ነው። እስኪ የሆነ የሆነ ከዛ ሰው ማጣራት ስትፈልጉ ምናምን ነገር የለም የደበቀኝ ነገር የለም፣ እስኪ ንገረኝ። ምንም ችግር የለም። አሁን ከነገርከኝ እንደዚህ አንቀያየም፣ ወደፊት ከሆነ ምናምን ትላላቸውና ከመጠ በቃ የደበቀኝ ነገር ከሌለ አሁን እድል አለ። አሁን ከነገርከኝ አንጣላም። እኔም ማጣት ትፈልጋለ እንዴ? ብሩኬ ደግሞ ምን ማለት ነው? ከዛ በቃ እንዴ፣ ንገረኝ። ምንድን ነው? የደበቀኝ ነገር አለ እንዴ? ምንድን ነው? ኧረ በእናትሽ ምንድን ነው? እየጨነቀኝ እኮ ነው። ምንድ እያስጨነቅሽኝ ነው? ምንድን ነው እያስጨነቅሽኝ? በቃ አሁን አንተ ከነገርከኝ በቃ ምን የሚፈጠር ነገር የለም። አሁን ካልነገርከኝ ግን በቃ ምናምን አለች ማለት ነው እና ከዛ እኔ ግን መጨረሻ ላይ ምን ሊሉ ነበር ይመስለኝ በቃ መጨረሻ ላይ እነሱ ሁለታቸውም ፕራንክ እያደረግናችሁ ነው ይሉናል ብዬ እያሰብኩ ነበረ። ከዛ ቅምጥል ሆናለች። እየተናደድኩኝ ነው። አሁን ራሴን እየተቆጣጠርኩ ነው፣ በጣም እያወራው ያለሁት ላለመበሳጨት እየሞከርኩ ነው። ብሩኬ ደግሞ አዎ፣ በእናትሽ ተረጋጊ። ምንድን ነው ምንድን ነው የተፈጠሩ እስኪ ምናምን በቃ ለማሰብ ሞከረ። ምን የሚታሰብ ነገር የለም። ምን በቃ የደበቁሽ ነገር የለም፣ ንገሪኝ። አይ ከአንተ ሰሞኑን የፈለግኩ ንገሪኝ ይለኛል። እንዴ ይህ ነገር እኮ ወሬ ምናምን አደለም፣ ማስረጃ ነው ማስረጃ ነው አለች ማለት ነው። እና ያው ብዙ ሰው ማስረጃለሽ ይላል። ማስረጃ ካላት እናምናለን ይላል። ገባችሁ አሁን። የሆነ የሰው ወሬ አይደለም ማስረጃ ነው ያለችው። ብዙዎቻችሁ ማስረጃ ታምጣ፣ የሆነ ነገር ይዛ ትምጣ ስለምትሉ የሆነ ትሪል ቢሆን ዛሬ ነበረ ማስረጃውን አውጥታ ምትናገረው ቅምጥሌ ማለት ነው። እንዳልኳችሁ ደግሞ ማስረጃም ደግሞ ውሸታል። ገባችሁ አሁን ለምሳሌ ብሩኬ የሆነ ቀን ሊረሳ ይችላል። ቅምጥ ቅድም እንዳለችው ከኔ ህይወት የማያውቀው ነገር የለም ግን ረስቼ ያልነገርኩት ካለ እንጂ ብላለች። ሁላችንም እንረሳለን። አሁን ለምሳሌ የሆነ ቀን የሆነ ሰው እንደዚህ መኪና እንትን ብሎኝ በእናታ አድርሰኝ ቢለው ብትለው ወይ ብሩኬን ኦኬ ብሎ ሊያደርሳት ይችላል ያን ግን ለቅምጥሌ ወይ በኋላ ነግራት አለው ብሎ ወይ ደግሞ ሊደውልላት ባላንስ አይኖር ምናምን፣ ከዛ ይረሳል። ሌላ ሌላ ነገሮች ተደበላልቀው ማለት ነው። ልክ እንደዚህ ነገሮች አሉ። ለምሳሌ ነው እያልኳችሁ ያለውት ማለት ነው። ሶ ያ ነገር ቢረሳ ድብቅ ነው ወይ ደግሞ ደብቆሻል ማለት አይደለም ቅምጥሌ። አይነው፣ የሰው ልጅ ይረሳል፣ ይረሳል። ሳይነግርሽ የረሳው ነገር ሊኖር ይችላል፣ የረሳሽው ነገር ሊኖር ይችላል። በህይወታችን እንደውም አንዳንዴ አንድ እኮ የሆነ ነገር ሲፈጠር የሆነ ነገር ጀምራችሁ ግን ያ ነገር ሲስተካከል የሆነ ሰው ወይኔ የነገርኩ ነገር እኮ ተስተካከለ ሊምናም ብላችሁት፣ እንዴ መቼ የነገርሽኝ ይላችኋል። እናንተ ልትነግሩት አስባችኋል፣ ግን አልነገራችሁትም። ገባችሁ፣ በልባችሁ አስባችሁት፣ ግን አውጥታችሁ ካልተናገራችሁ እንደዚህ ነገሮች አሉ። ሶ የኔ ወዶች እንግዲህ፣ ጥፊም እንደፈለግሽ ምቹ እንደፈለግሽ በዩ በቦክስም በዩ በእርግጫም በዩ በጥፊም በዩ ዩ አር መብት መብቷን። የገዛ ባሏ የገዛ ንጉሷን እንደዚህ ብትቦጭረው ብትቦነጭረው፣ ፀጉሩን ብትጎትተው ኤቭሪቲንግ መብቷ ነው። ነው አትንጣጡ። ምን አገባችሁ እንዲህ? ምን አይነት ሆነትች ደግሞ። ወንድ ልጅ አይመታም፣ ወንድ ልጅ አባት ነው፣ ወንድም ነው፣ ባል ነው ትላለች። እንዲ ረንዶ በሊቪላሽ እንደ እናቴ። ምን ሆነሽ ነው? መች ጠፋት እሷ ለአባቷ ክብር እስከ ክብር ያላት ልጅ ለወንድሞቿ ክብር ጥግ የክብረትን ጥግ ያሳየቻቸው በጣም እንደምትወዳቸው እንደምታከብራቸው ሁሌ የምትናገረው ባሏን ደግሞ በደንብ አድርጋ እንደምትወደው እንደምታከብረው እንደምታኮረው እያያችሁ ነው። ዛሬ እንኳን ዘፈነችለት እኮ ገባችሁ? ዘፈነችለት ግን ውዝግብግብ ያል ነው ደግሞ ረንዶ። እነዚህ ልጆች ግን ወሽመጣችን እኮ የቆረጡ። ምን ይሻለኛል አንተ። ምን አልክ ቅድም? ብሮኬ ምን አልክ? እንደው ከአንቺ ውጭ ወደ ውጪ እኔ በምንሽም ባላምንሽም በማንም አልተካሽም። አልቀቀም ቅምጥሌ ምን አለች? ከአንተ ወዲያ ፍቅር ይቅር አለች። ከዛ ስ አሁን መጡና እኔ ለመለያየት ነው ነግሬ እውነቱን እውነቱ ሁሉ ነገር ነግሬ ልለያይ ነው የነበር እናንተም ከዚህ አንተ የጀመርከው ስራ እንዳይበጠበጥ ብዬ እኔም እንትን እንዳለል ብዬ በቃ ዝም ብዬ በደፈነውን የዚህ ፒፕል ክ መጥቼ ማውራት ስላልፈለግኩኝ በውስጥ እን ጨርሰዋለን ብዬ ምንም መናገር አልፈለግኩም። በቃ ዝም ብዬ ነበር ልሄድ የነበረው። አንተ ግን በቃ እዚህ ጋ መጥቼ ችግር እንደፈጠር ምናምን አረከኝ ብላረፍ ከምጠለ ጉድ ፈላ። ብሩኬስ ምን አለ እንዴ ምኑ ማለት ማንጋ ረተው እንዴ መጀመሪያ ላይ ፍቅር ፍቅር ሰርታችሁ እንደዚህ ደረት ላይ ተለጥፈሽ ቅምጥሌ እንደዚህ ጸጉርሽ እንደዚህ እየነካካልሽ አባብሎሽ እንደዚህ አፍንጫሽን ምናምን እየያዘ ከዛስ እዛ በጥፊት ጣ አረገችሁ ማለ መብቷ ነው እሳይ ምን አቃጠላችሁ ምን አገባችሁ እንዴ እናንተ በያላችሁ እንደፈለጋችሁ ደብድቡት ንከሱት ሳሙት ምን አገባል ቅምጥሌ እንደፈለግች ተሳሙት ደብድቡ ምን ገባ ስትስመው ሳመችው እሬ ስትመታው መታቸው። እሪ እንደው ምን ትሆኑ ግን እንዴ! ብሩኬም እንደፈለገ መናገር ይችላል። መብቱ ሚስቱ እንዴ ምን አገባችሁ? ቅምጥ ላም እንደፈለገች መሆን ትችላለች። ባሏ ምን አገባችሁ እናንተ። እንደው ነገሪቱን ድች ወድች ወድች ወድች ማማሰል ትፈልጋላችሁ። ወዳላችሁ እናንተ በእነዚህ ሁለት ልጆች መሃል አትግቡ። በቃ አምላክ ይሆንባችሁ። ተዋቸው በቃ እንደፈለጉ ይስሩ። አላሰራላችኋቸው እንዴ? የኔ ፍቅሮች ፏ በሉ እግዚአብሔር ሊሰሩበት ነው። ዩቱብ ቻናል ይክፈቱት፣ ይስሩበት እንደዚህ ይደባደቡ፣ ይሳሳሙ፣ ይጩሁበት፣ ይሩጡበት፣ ይቀመጡ፣ ይተኙበት እንደፈለጉ ፏፈሽ። የፍቅር ቪዲዮ ይስሩ፣ የጸብ ቪዲዮ ይስሩ። እንደፈለጋችሁ ፏፈሉ። ምንም የሚደብር የሚያናድድ፣ የሚያበሳጭ ነገር የለም። የሚበሳጭ የሚቃጠል ካለ ቅጥል ይበል። ሴትዮዋ በር ከፈተች። እኔም ዛሬ ቦይሱን አረዘምኩት። እሷም በሩን ትከፍታለች፣ ዘጋለች፣ አትመጭም እያለች ነው እና አትናድዱ። በገዛ ባለው የፈለገችውን ታድርግ። አትንጣጡ ለማለት ነው የመጣው ዛሬ። ወሽመጣችንም ተቆርጧል። እንግዲ ይዟችሁ ደህና ደሩልኝ፣ የነገሰ በለን። ወዳችኋለሁ።